ሰላም በላኝ። ስላረፈድኩ በጣም ይቅርታ። ሰላም ጤና ይስጥልኝ የሙለርቲክ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ስራችንን እንጀምራለን። ትናንትና እዚህ ቦታ መጠን ነበር እና አንድ ልጅ አግኝቼ አብሬ ይሰራለሁ ብላ ዛሬ ተቀጣጥረን ነበር። ዛሬ እሁድ ነው እና አምስት ሰዓት ነበር እንድትመጣ የቀጠርኋት። እና ስሟ ልእልና ወይም ደግሞ ትህትና ትባላለች በጣም ቆንጅዬ ልጅ ናት። ግን ዛሬ ከአምስት ሰዓት ጀምራ መጠሁ መጠሁ እያለች እስካሁን ድረስ አልመጣችም። አሁንም እየመጠሁ ነው እያለች ነው። ብቻ ያለውን ነገር ጠይቃታለሁ። ግን ከዚህ በኋላ ከእሷ ጋር ነው የምሰራ። በቃ ዛሬ ከእሷ ጋር እንተዋወቃለን። ጋ ስለማንኛውም ያው እንደነገርኋቸው ነው እንግዲህ አምስት ሰዓት ጀምሬ መጠበቅ፣ እስካሁን ድረስ አልመጣችም። አሁን ግን መጣለች። ምንም አላናገራት በጣም ምታና ሰላም። ምንድን ነው ሰላም? እንዴት ነህ? ሰላም እያልኩ አይደለ እንዴ? ኧረ ሰላም በላኝ። እሺ፣ ስላረፈድኩ በጣም ይቅርታ። ሰላም። እሺ፣ በቃ ልጅ አይደለም አምስት ሰዓት ጀምሬ ነው መደወል የጀመሩ እኮ ስላልተመቸኝ ነው ያን ያክል ተነጋግረን፣ በቃ እንሰራለን፣ ነገ እንገናኛለን ብለሽ በጣም ይቅርታ። እሺ እሺ፣ በቃ ዞሮ ዞሮ ተዋውቂያቸውና ከዚህ በኋላ እንቀጥል። ከዚህ በኋላ ግን እንዳይደገም፣ እሺ? ለዛሬ የመጀመሪያ ቀን ነው ብዬ ይቅር ብዬሻለሁ። እሺ፣ ግን ከዚህ በኋላ ከእሷ ጋር ነው የምሰራ። ስምሽን ራስሽ አስተዋውቂያቸው፣ ከዚህ በፊት ነገር ያላችሁ። እሺ፣ ሰላም ትህትና እባላለሁ። ሙለርት ይችላል። የዩቲዩብ አካውንቱ ሳቂታ ናት። በጣም አልጠበኩም። የተሎት መጫለሽ ብዬ ስላሰብኩ ነው። እሺ፣ በጣም ይቅርታ። አንዴ በቃ ይቅርታ፣ ይቅርታ አድርጌልሻለሁ። ከዚህ በኋላ አታስቢ። ከዚህ በኋላ ለምንሰራው ነገር ነው እና ቤተሰቦች እንግዲህ ልዕልና መጣለች። ከዚህ በኋላ ካፍሎች ነን። ሚስቴ ናት። ደግሞ ሚስት ነኝ በይ እስኪ በያቸው። እስኪ ተመልካቾችን እንግዲህ በዚህ አካውንት እስካሁን ድረስ እንደዚህ አይነት ነገር አልሰራሁም፣ ግን ከዚህ በኋላ ያው ከትህትና ጋር ልዕልና ነው። ትህትና ያው ሁለቱም ልዕልና ነው። ቆንጆ እየልጅ ናት። ከእሷ ጋር እንሰራለን። እኔስ? ቆንጆ ነው። አዎ ቆንጆ ነው። ከተናት እሺ፣ አመሰግናለሁ። ምንም አላወራም እስካሁን አውርተሽ አታውቂም እ አይ አዎ ምን ነው ምን ነው አትዝጋው፣ አንተ አትዝጋው። ችግር የለም ኧረ፣ ዝም ብለው ለምንድን ነው የሚዘጋው? በቃ ከተዋወቅን ይበቃል ለዛሬ? ያው ለዛሬ ይበቂ። አንቺ ስትናደጅ ምን ታደርጊያለሽ? ያው እኔ ስናደድ? ምን ያው ወርገን አላውቅም? ብርጭቆ ትሰብሬያለሽ። እሺ በምን ተናደድሽ ታውቂያለሽ? ሰው ጠብቄው ሲቀር በጣም ነው የምናደደው። አሃ ስለዚህ የሚያናድድ ነገር ነው፣ አንቺ ራሱ እንደሚያናድድ እያወቅሽ ነው። ደግሞ እኮ አለመንገርሽ ነው ግን። ልክ በጣም ይቅርታ እንዴ! አሁንም ይቅርታ ነው ምትል? ይቅርታ ማድረግ ይሻላል። አሁን እኮ ለጨዋታው ድምቀት ነው፣ ለጨዋታው ድምቀት ስለነበረው ነገር ማውራት ነው እንጂ ኖርማል። ይቅርታ አትፈ ከዚህ በኋላ ይቅርታ አትፈ ሲጀምር ይቅርታ ማን ነበር ማለት ይቅርታ የሚያስብል ነገር ማንደርስ። አረ አ በፍቅር ነው ስራችን ይሄ።